አርእስተ ዜና። የመልካም አስተዳደር ችግር ፈተና እንደሆነበት የትግራይ ክልል ጤና ባለሙያዎች ማህበር አስታወቀ። የጤና ባለሙያዎችን ችግር ለመፍታት የክልሉ ጤና ቢሮ ዳተኝነት እንደሚስተዋልበት ተገልጿል። በቆይታችን ሰሙት አላችሁ። በአማራ ክልል ባለው የጸጥታ ችግር በግንባታ ዘርፉ የተሰማሩ ባለሙያዎች ከክልሉ እየወጡ መሆኑ ተሰምተዋል። በዚህም የግንባታ ዘርፉ በእጅጉ እየተቀዛቀዘ መጥቷል እነግራችኋለን። ከሰሞኑ በቁጥጥር ስር ውለው የሽብር ክስ የተመሰረተባቸው ሰባት የኢቢኤስ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ይፈቱ ሲል መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ሲፒጂ አሳስበዋል። ሰሙታላችሁ። በአፍሪካ ውስጥ በመድኃኒት እጦት የሚሞቱ ሰዎች ቁጥር እየጨመረ እንደሆነ ተነገረ። በጎረቤት ኬንያ የዩኤስኤአይዲ የሚሰጠው መድኃኒትና የህክምና መሳሪያዎች በመቋረጣቸው ሐኪም ቤቶች እየተዘጉ፣ ሰራተኞች እየተባረሩ፣ ህሙማንም እየተሰቃዩና እየሞቱ ስለመሆኑ ተሰምተዋል። በዝርዝር እንመለከተዋለን። ቱርክ ከእስራኤል ጋር ንግግር ጀምራለች ተባለም። ሁለቱ አገራት ከሶርያ ምድር ወታደራዊ አለመግባባቶችና ግጭቶችን ለማስወገድ በሚቻልበት ጉዳይ ላይ ለመምከር ንግግር መጀመሯን የቱርክ የውጭ ጉዳይ ሚኒስቴር ሃካን ፊዳን አስታውቋል። እነዚህና ሌሎች ጉዳዮችን በቆይታችን ነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። በትግራይ ክልል የሚስተዋሉ የመልካም አስተዳደር ችግሮች ፈተና እንደሆነበት የክልሉ ጤና ባለሙያዎች ማህበር ገለጸ። ማህበሩ በስሩ የሚገኙ ጤና ባለሙያዎች ላለፉት አምስት ዓመታት በተለያዩ ችግሮች ውስጥ እያለፉ መሆናቸውን ገልጿል። ይህንን ችግር ለመፍታት በትግራይ ጤና ቢሮ በኩል ዳተኝነት እንደሚስተዋል የማህበሩ ፕሬዝዳንት ዶክተር ፍሳ አሸብር ለሀገሬ ቴሌቪዥን ተናግረዋል። ጤና ባለሙያው እንዲደራጅና መብቱን እንዳይጠይቅ ከፍተኛ ጫናም እየደረሰባቸው እንደሆነ ጠቁመዋል። ፕሬዚዳንቱ የጤና ባለሙያዎች የሚከፈላቸው ክፍያ ኑሯቸውን ለመግፋት በመቸገራቸው በርካታ ጤና ባለሙያዎች በዩኒቨርሲቲዎች ውስጥ ባሉ ዶርሚተሪዎች ለማደር ተገደዋልም ሲሉ ተናግረዋል። ከ900 በላይ ጤና ባለሙያዎችም ስራቸውን ለቀው መሰደዳቸውን አክለዋል። እንደ ሀገር ጤና ባለሙያዎች ክብር እየተሰጣቸው ያለው አናሳ መሆኑን አንስተው ዶክተር ፍስሀ አሁን ካለው የኑሮ ውድነት አንጻር ታይቶ ለጤና ባለሙያው የተመጣጠነ ክፍያና ጥቅማ ጥቅም እንዲታሰብላቸው፣ ምቹ የስራ አካባቢ ተፈጥሮላቸው ስራቸውን በአግባቡ እንዲሰሩ ሊደረጉ ይገባልም ሲሉ አክለዋል። በአማራ ክልል የግንባታ ዘርፉ በእጅጉ እየተቀዛቀዘ እንደሆነ ተሰማ። በክልሉ ባለው የጸጥታ ችግር ምክንያት የግንባታ ዘርፉ በእጅጉ በመቀዛቀዙ በቀን ስራና በዘርፉ የተሰማሩ ባለሙያዎች ለችግር መዳረጋቸውን ተናግረዋል። በክልሉ በተፈጠረው የጸጥታ ችግር በሺዎች የሚቆጠሩ የግንባታ ባለሙያዎችና የቀን ሰራተኞች ያለ ስራ በመቀመጣቸው ኑሯቸውን በአግባቡ ሊመሩ እንዳልቻሉ እየገለጹ ነው። በተጨማሪም በጸጥታ ስጋት ጥሬ እቃዎች እንደልብ ወደ ክልሉ እየገባ እንዳልሆን ያነሱት ነዋሪዎቹ የገቡትን ቢሆን ዋ ዋጋቸው ከፍተኛ በመሆኑ እቃዎችን ገዝቶ የሚያሰራ ባለ ሀብት ባለመኖሩ ስራ ሰርቶ ገቢ ለማግኘትና ቤተሰብ ለማስተዳደር ፈተና ሆኗል ሲሉም ተናግሯል ሲል የጀርመን ድምፅ ዘግቧል። በአማራ ክልል ሁለት ዓመት ሊሞላው በተቃረበው የጸጥታ ችግር ንጹሐን ሰዎች ሰለባ እንደሚሆኑ የመብት ድርጅቶች በተለያዩ ጊዜያት ያወጧቸው መግለጫዎች ያመላክታሉ። ከሰሞኑ በቁጥጥር ስር ውለው የሽብር ክስ የተመሰረተባቸው ሰባት የኢቢኤስ ጋዜጠኞችና የመገናኛ ብዙሃን ባለሙያዎች ይፈቱ ሲል መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች የሆነው ሲፒጂ አሳስበዋል። በጋዜጠኞቹ ላይ የተመሰረተው ክስ ተመጣጣኝ አይደለም ያለው ሲፒጂ በጋዜጠኞቹ እስር ዙሪያ የኢትዮጵያ ፍትህ ሚኒስቴርን ለማናገር ሞክሮ እንዳልተሳካለት ባወጣው መግለጫ ገልጿል። ነብዩ ጡመልሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝና ንጥር ደረጃ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 ቀን 2017 ዓ.ም ተምረት በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባትና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት መታሰራቸውም ይታወሳል። ሰዎች በቴሌግራም የሚላኩ ሊንኮችን ከመክፈት እንዲቆጠቡ የኢንፎርሜሽን መረብ ደህንነት ኤጀንሲ አሳሰበ። ኤጀንሲው ከጊዜ ወደ ጊዜ ከበይነ መረብ አጠቃቀም ጋር ተያይዞ የሚደረጉ ስርቆቶች መበራከታቸውን ጠቁሟል። በቅርቡም የበይነመረብ አድራሻዎች ላይ ምርመራ ማድረጉን ያነሳው ኤጀንሲው የቴሌግራም ተጠቃሚዎች አካውንቶችን በመንጠቅ ከፍተኛ ስጋት እንደሚያስከትሉ አረጋግጫለሁን ብሏል። ከሚያስከትሉት በርካታ አደጋዎች መካከልም የግል መረጃ በመጥለፍ እንደ ባንክ መለያ ወይም የይለፍ ቃል መረጃዎችን መስረቅ፣ ስልኮችና ኮምፒውተሮችን የሚጎዱ ቫይረሶችን ማሰራጨት ተጠቃሚዎች በሐሰተኛ ተስፋዎች ማታለል እንደሚገኙበትም አስታውቋል። አደገኛ ናቸው ያላቸውን የበይነመረብ አስር ሊንኮችን ፍጹም መክፈት የለባቸውም፣ ሴሊፋም አድርጓል። የኢንፎርሜሽን መረብ ደህንነት ኤጀንሲ ሰዎች አጠራጣሪ የሆኑ ሊንኮች ከተመለከቱ ጥቆማ እንዲያቀርቡ በማህበራዊ ትስስር ገጹ ጥሪ አድርጓል። ከሀገር ማዶ ያገኘናቸው መረጃዎች አለፍን። በአፍሪካ ውስጥ በመድኃኒት እጦት የሚሞቱ ሰዎች ቁጥር እየጨመረ እንደሆነ ተነገረ። በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የውጭ እርዳታ ውሎች ማቋረጡ ይታወሳል። ይህን ተከትሎ በአፍሪካ ውስጥ በመድኃኒት እጦት የሚሞቱ ሰዎች ቁጥር በየጊዜው እየጨመረ እንደሆነ ተነግሯል። በጎረቤት ኬንያ ዩኤስኤአይዲ የሚሰጠው መድኃኒትና የህክምና መሳሪያዎች በመቋረጣቸው ሐኪም ቤቶች እየተዘጉ ሰራተኞች እየተባረሩ ህሙማንም እየተሰቃዩና እየሞቱ ነው ሲል ስታንዳርድ ዘግበዋል። ቱርካና የተባለው የኬንያ ሰሜናዊ ግዛት የሆስፒታል ኃላፊ ኢኪሩ ኪዳሊዮ እንደሚሉት ሆስፒታላቸው በተለይ ለኩፍኝና ለኤችአይቪ ኤድስ ህሙማን የሚሰጠው መድኃኒት አልቆበታል ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የሥራ እንቅስቃሴ ለዘጠና ቀናት እንዲቋረጥ መወሰናቸውን ተከትሎ በርካታ የዓለም ህዝቦች አደጋ እንደተጋረጠባቸው ተሰምቷል። ከወራት በፊት የተባበሩት መንግስታት የህፃናት ኤጀንሲ ዩኒሴፍ በኢትዮጵያና ናይጄሪያ እድሜ ዕድሜያቸው ከአምስት ዓመት በታች የሆነና ለከፋ የምግብ እጥረት የተጋለጡ 1.3 ሚሊዮን ህጻናት በዚህ ዓመት ወሳኝ የሆነውን ህይወት አድን ድጋፍ የማጣት አደጋ ተጋርጦባቸዋል ማለቱም አይዘነጋም። ኤጀንሲው በሚቀጥሉት ሁለት ወራት ውስጥ በሁለቱም አገራት ህጻናት ላይ የሚደርሰውን የተመጣጠነ ምግብ እጥረት ለማከም የሚያቀርበውን የነፍስ አድን ምግብ እርዳታ በማጣት ምክንያት እንደሚያቆም ገልጿል። ቻይና በአሜሪካ ላይ ጥላ የነበረውን 34 በመቶ ታሪፍ ወደ 84 በመቶ ማሳደጓን ያስታወቀች ሲሆን ከዛሬ ጀምሮ ተግባራዊ እንደሚሆንም ይጠበቃል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ በድምሮ የ104 በመቶ ታሪፍ መጣላቸውን ተከትሎ ነው ቻይና የ50 በመቶ ተጨማሪ ታሪፍ በአሜሪካ ላይ ጣለችው። በኢኮኖሚ ረገድ ለሚደረግ ጦርነት እስከ መጨረሻው ድረስ ለመታገል ዝግጁ ነኝ ስትል ቻይናም ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ለጣለችው ቀረጥ የአጸፋ ምላሽ ለመስጠት የሚሞክር ሀገር ተጨማሪ ትልቅ ታሪፍ ይጣልበታል ሲሉ ማስጠንቀቃቸውን ፎክስ ኒውስ ዘግበዋል። ቱርክ ከሶሪያ ምድር ወታደራዊ አለመግባባቶችና ግጭቶችን ለማስወገድ በሚቻልበት ጉዳይ ላይ ከእስራኤል ጋር ንግግር መጀምሯን የቱርኩ የውጭ ጉዳይ ሚኒስትር ሀካን ፊዳን አስታውቀዋል። ፊዳን አክለውም ከእስራኤል ጋር እየተደረገ ያለው ንግግር በሶሪያ ግጭትን ማስወገድ ላይ ብቻ ያተኮረ እንጂ የእስራኤልና ቱርክ ግንኙነትን ማሻሻል ላይ ያለመ አለመሆኑን ተናግረዋል። ቱርክ በሶሪያዋ የበረሃ ከተማ ፓልሜራ ወታደራዊ ሰፈር ለማቋቋም እቅድ እንዳላት የተገለጸ ሲሆን በቦታውም ሂሳር የተባለውን ቱርክ ሰራሽ የአየር መቃወሚያ ሲስተም ለመትከል መዘጋጀቷን ዘናሽናል ዘግበዋል። በሶሪያ ምድር ከሌላ አገር ጋር የመዋጋት ዓላማ የለንም ያሉት የውጭ ጉዳይ ሚኒስትሩ፣ ይሁን እንጂ ቱርክ በሶሪያ የምታካሄዳቸው ወታደራዊ እንቅስቃሴዎች በሶሪያ ያለውን አለመረጋጋት ለማስተካከል እንዲሁም አለመረጋጋቱ ወደ ቱርክ እንዳይሻገር ለመከላከል ያለመ መሆኑን እየገለጸች ትገኛለች። ውድ ሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ ዜናዎች እንን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።